ሞተሽ ነበር እኮ ሳልገድልማ፣ አልሞት ይሁልሽ። መጠንቀቅ ይኖርብሻል። አሁንማ ከአባትዬው ነው የምንጀምረው። ምን ልታረጊ? የማደርገውን አሳይሃለሁ። አትነግሪኝም? የተናገርኳቸው ነገሮች ተሳክተው ያውቁ። ይህንንም አንተ ሰሎንክ ነው የምነግር። ቤት ውስጥ ብቻዬን ነው መሆን የምፈልገው። አባይ፣ ምናልባት ታም የነበረ ጊዜ ነበረውን ብታስታውስ። ትወደኝ ነበር። እርግጠኛ ነህ? አዎ፣ አዎ። ምን ነው አንዴ ግን ማስታወስ አልፈልግም። ለምን? አንዳንዴ አልሰማሁት፣ አይቆጭም አይደለም የሚባለው። በቃ ደግመሽ እንዳትው ኖ ኖ፣ ምን ነካ። እሺ አካውንት ንገረኝ። አራ መቶ አምሳ ሺ እንዴ፣ አልበዛም። እንደውም ያንሰኛል። እያየን ጨምራል ሁለኛዋ፣ ቲና በስተመጨረሻም ሽማግሌውን ለማጥፋት ወስናለች። እንዲሁም ደግሞ ስንት ብር ልክፈል በማለት እንግዲህ እሱን ለሚያጠፋ ስትዋዋል ነበር። ሲቀጥል አሁን በጣም ጥሩ አጋጣሚ ነው፣ ምክንያቱም ሽማግሌው ከበፊቱ አሁን የባሰ እጅግ በጣም እያመሸ ነው የሚመጣው። ስለዚህ የአሁን ላይ አጋጣሚው እጅግ በጣም ጥሩ ነው፣ በማለት እንግዲህ ለሚያጠፋ ሰው እና ለሚያስገድለው ሰው እየተናገረች ትገኛለች ማለት ነው። እያንዳንዷ የምሰራትን ስራ ለማንም እየተናገረች አይደለም ይህብን ራሱ ለዳኒ እየተናገረች አይደለም። በራሷ ውሳኔ ነገሮችን እየፈጸመች ትገኛለች ማለት ነው። ዳኔ እጅግ በጣም እሷ ያሰበችውንና የወሰነችውን ነገር ለማወቅ እጅግ በጣም እየጣረ ይገኛል። ግን ደግሞ ምንም አይነት ነገር ልትነግረው አልቻለችም። ግን ደግሞ በመጀመሪያ የማጠፋው እራሱ ሽማግሌውን ነው በማለት እንግዲህ ስትናገር ነበር። እሱ ደግሞ ምን አደረገች፣ ለምንድን ነው ከእሱ ራስ የማትወርጁ? እኛ ኮንን በእነሱ ቤት መተን እንደዚህ የምንሆነው። እባክሽን ቲና አርፈሽ ተቀመጪ ህመምሽን አስታሚ እያለ ቢነግራትም እሷ ግን አልሰማችም። ማለት ነው እሱን ካላስወገድኩት እኔ ምንም አይነት ረፍት የለኝም፣ እሱን ማስወገድ አለብኝ በማለት እንግዲህ። አንቺ ከልጁ ይልቅ እሱን ነው እንዲያገባሽ? ለምንድነው ነው ከሱ ላይ ይሄን ያክል ነገሮችን በሙሉ የምትጫጫኝበት ወይንም ደግሞ የምታበዥበት? በማለት እንግዲህ ዳኔ ጠይቋት ነበረ። እኔ ከቃሌብ ጋር ምንም አይት ነገር እንትን የለም። ስለዚህ ያለው ገንዘብ በሙሉ ከአባትየው ጋር ነው። ስለዚህ ችግሬ ከእሱ ጋር ነው ያለው በማለት እንግዲህ መልሳለች ማለት ነው። እና ያሰብሽውን ነገር ነገሪኝ ሲላት፣ ግን እሷ ግን በፍጹም ያለምኳቸው ወይም ደግሞ የፈለግኳቸው ነገር ከተናገርኩላቸው አይሳካልኝም። ግን ደግሞ በቅርቡ እነግርሃለው ይሳካልኛል፣ በማለት እንግዲህ ለዳኒ ስትናገር ነበር። ዳኒ በሁኔታዋ እና በምታደርገው ነገር እሱ ሳያቅ ስለምትወጣ ያለውን ነገር እጅግ በጣም ግራ እየተጋባ ይገኛል ማለት ነው። ቃሊብም አሁን ላይ እጅ በእኔ እጅ ይች ልጅ አረፈች ወይ በማለት እንግዲህ ያው ስለቲና ሲናገር ነበረ ማለት ነው። እንዲሁም ደግሞ ሽማግሌው ልጅን አሳስተው ነበረ። እኔ ለእሷ ሳይሆን የማዝነው ለልጅ ነው በማለት ለዳኒም ሲናገረው ነበረ። ምክንያቱም ዳኒ ሽማግሌውን አዋርቶት ነበረ። ያ ማለት ቃል ዲቤ የሰራው ነገር እኮ ልክ አይደለም አባዬ፣ የገሏት ነበር እኮ ለምንድን ነው እንደዚህ የሚያደርገው ብሎ ዳኒ ሽማግሌውን ጠይቆት ነበረ። እና የምታሳስተው ወይንም ደግሞ ለዚህ የምታደርገው ደግሞ ራሷ ቲና ነች። ስለዚህ የራስ ቲና ነች እንደዚህ የምታሳስተው እና የሚጎደው እንደውም እሷ የሆነ ነገር ብትሆን የሚጎደው እሷ ሳትሆን ልጅ ነው በማለት እንግዲህ እስር ቤት በእሷ ምክንያት ይማቀቅ ነበረ እና የሚያሳዝነኝ ልጅ እንጂ እሷ በፍጹም አታሳዝንኝም እኔ ራሱ ግንባሯን ብላትና በገላት ደስ ይለኛል፣ በማለት እንግዲህ ሽማግሌውም ተነግሯል። እንዲ አባዬ መግደልን እያበረታታ ነው ለምንድን ነው እንደዚህ የምትለው? በማለት እንግዲህ መልሶለት ነበረ ማለት ነው። ግን ደግሞ እሷ በጣም መጥፎና ክፉ እንደሆነች እንዲሁም ደግሞ አንድ ሰው ካልተግባባ መለያየት አለበት ብዬ ስለማምን ነው በማለት መልሶለት ነበረ ማለት ነው። በነገራችን ላይ ቃሊብን። ቃሌም ማለት ነው። እጅግ በጣም አሁን ላይ እሱ ላይ ራሱ በጣም የተጨናነቀ ይገኛል ማለት ነው። ምክንያቱም በእኔ ምክንያት ጎረምሶችን አምጥቼ ከዚህ ቤት አባዬ እንደፈለገ እንኳን በራሱ ቤት መቀመጥ አልቻለም። ትሁት፣ እጅግ በጣም ነው ግራ የገባኝ እያላት ነበረ ማለት ነው። ምክንያቱም አሁን ሽማግሌው ቤቱ አስጠልቶኛል በማለት ድሮ የተወውን ማለት ነው በፊት የተወውን ማምሸትና ወይንም ደግሞ መጠጣት የተወውን ነገር አሁን ደግሞ ጀምሯል። ይጠጣል፣ ያመሻል፣ ይመጣል ማለት ነው እና ይህ ሁሉ ነገር እየደረግኩት እኔ ነኝ በእነሱ ነው ወደል ወደል እንዳለ ወደዚህ ቤት ድሩዬ አስገብቼ አባዬን ከቤት እንድጠፋ አደረግኩተኝ እያለ ስለ ራሱ ራሱ ሲጸጸት ነበረ ማለት ነው እና ሽማግሌው ከዚህ ቤት እንደ ልቡ መቀመጥ የሚፈልገው በራሱ ራሱ ብቸውን ነው እንጂ ሌሎቹ እነሱ ኑሮ ይሁን ሌላ ችግር ነገር እየፈጠሩ ራሱ መቀመጥ አልፈለግም ማለት ነው እና በዚህ ጉዳይ እንግዲህ ሽማግሌው አሁን ላይ አምሽቶ እየመጣ ነው። ሲቀጥል ደግሞ አምሽቶ ሲመጣ ደግሞ ያው ቲና ያቀደችለት ነገር አለ ማለት ነው። ቲና እንግዲህ ያው እጅግ በጣም እንግዲህ በነገራችን ላይ በቃ ስለራሷና ስለራሷ የምታስብ በጣም ተንኮለኛ ነች። ምክንያቱም ስለ ሰው ዞር ብላ አንትን አትልም። ስለራሷ ደስታ ብቻና ብቻ ነው እንትን የምትለው ዳኒ ይሁን የሆነ ትንሽ የሚጸጸተው ነገር አለ ማለት ነው። ምክንያቱም በአግባብ እንዲሆን ምንም ያክል ብር ቢገንዘብ ቢፈልግና ለራሱ ማድረግ ቢመኝም ግን ደግሞ ሰዎቹን ለመጉዳት ብዙ አይጥርም ማለት ነው ግን ቲና እጅግ በጣም ክፉ ነች። ካለ ራሷ በቃ ምንም ሰው መስሎ ራሱ ሌለው አይታያትም። የራሷን ደስታና የራሷን ፍላጎት ለማሟላት ነው ሁልጊዜ የምትሮጠው ማለት ነው። ሲቀጥል እዚህ ቤት መውጣት አለብህ ብሎት ነበር ሽማግሌው ያው ዳኒም ማለት ነው። ግን ደግሞ ለትሁት ያሁዳኒ ተናግሯል። እዚህ ቤት አሁን ላይ መውጣት አልፈልግም፣ እንዲሁም ትንሽ መቆየት እፈልጋለሁ። ምክንያቱም ኤደን መታለች። ኤደን ደግሞ ከዚህ ቤት መውጣት አለባት። እሷ ስትወጣ ነው ከዚህ ቤት የምወጣው እንጂ እሷ እዚህ ቤት አለች ማለት እኔም አሁን ላይ መቼም የትም ንቅንቅ አልልም፣ በማለት ሲናገር ነበር። ለምንድን ነው እናንተ ግን አይና አውጣ ሆናችሁ የተቀመጣችሁት? ምን ሆናችሁ ነው? ሲጀመር እንደ ቲና ራሱ የሆነ ነገር ሳያደርስብህ አስቀድመህ ወጣ ይሻልሃል ብለው ነበር። ግን ደግሞ እኔ እንደሷ ዝም አልልም። እጁን ሲዘነዝርብኝ ወይንም ደግሞ ሲያንቀኝ እንኳን ዝም ብዬ አላየውም፣ በማለት እንግዲህ ዳኒም እየተናገረ ይገኛል ማለት ነው። እና ሽማግሌው እውንን ለመናገር አሁን ላይ እጅግ በጣም ነው የሚያሳዝነው። ምክንያቱም ያው አንደኛ ቤቱም እያስጠለው ነው ወደ ቤትም እየመጣ አይደለም። ሲቀጥል ደግሞ ከቃሌብ ጋር ራሱ በደንብ እያወሩ አይደለም ማለት ነው እና ግን ደግሞ ሽማግሌው ስለ ቃሌብ ራሱ ሲያወራ ነበር። እኔ ልጅ ነው አንድ ልጅ ነው ከማንም እኩል አላደርገውም በጣም ነው የምወደው እያለ ለዳኒ ሲናገር ነበረ ማለት ነው። ምክንያቱም ስለ ቴና ጉዳይ ባነሳበት መልኩ ማለት ነው እና አሁን ላይ ቴና እንግዲህ የወሰነችው ሽማግሌውን ለማጥፋት እና ሽማግሌውን ካጠፋች ደግሞ እንዲሁም ደግሞ ከቃሊብ ስላረገዘች ቃሊብ እንደፈለገ እኔም ብቻ መከተል ይችላል ማንንም አይሰማም፣ ብላ ስላሰበች ወይም ደግሞ የቃሊብ አባት የሽማግሌውን ንብረት የኛ ይሆናል ብላ ስላሰበች ነው ማለት ነው እና አሁን ላይ የእሷ አላማ አንድናል ሽማግሌው ከህይወት ማስወገድ ነው የፈለገችው ማለት ነው። ይህ ነገር ይሳካላታል ወይስ ደግሞ አይሳካላትም? በፍጹም አይሳካላትም። እንዲሁም ደግሞ ሽማግሌው ደግሞ የሆነ ነገር ያው እንዳይሆን እንመኛለን ማለት ነው። ምክንያቱም በሆነ አጋጣሚ መክሸፍ አለበት። እንዲሁም ያው ብሩን የተቀበላት እሱን ለማስወገድ የተስማማችው ሰው ደግሞ እንደዚሁ በዚሆኑ ጥፍት ብሎ የእሷን ገንዘብ በልቷት ቢቀር እጅግ በጣም ነው ደስ የሚለው። ግን ደግሞ በጣም ታታሪ እና በጣም አስተዋይ አባት ናቸው እና ሽማግሌው በሆነ አጋጣሚ ያመልጣሉ ብዬ አስባለሁ ማለት ነው። እንዲሁም ደግሞ ቲና ሁልጊዜ እኔ የማስበውና ሁልጊዜ እኔ የማደርጋቸው ነገሮች ለምንድን ነው የማይሳካልኝ ብላ እጅግ በጣም የምትጸጸትበት ሁኔታ ይመጣል ብዬ አስባለሁ ማለት ነው። እና አሁን ላይ እንግዲህ ያው ውጡ ተብላይብን እንኳን ቤት ውስጥ መውጣት አልፈለገችም። እስካሁን አለሽ ወይ እያለ ቃሌብም ሲነግራት ነበረ። እንዴ ፍቅሬ መጣህልኝ እንደ እንዴት ነው እያለች እሷ ስለ ፍቅር ትጫወታለች። እሱ ግን አትቀልጅብኝ እኔ እንዲዛይን ነገሮችን በባለፈው ጀምረን እኔና አንቺ ጉዳይ ጨርሰናል፣ እባክሽን ተይኝ እያላት ነበረ ማለት ነው። እና ቲና አሁንም ያው ቃሌብን ለማጥመድ እጅግ በጣም ዝግጅት ላይነሽ ማለት ነው ቀጥላለች። ምክንያቱም ከኤደን ጋር እንዳይሆን ትፈልጋለች። ስለ ኤደንም አንስታ ነበረ። ኤደን ደግሞ በጣም ነው የምታምረው፣ አንቺን በጣም ትበልጥሻለች። በመልክም በስነ ምግባርም እጅግ በጣም ቆንጆ የሆነች ሙሉ የሆነች ሴት ነች። አንቺ ከምኗ ጋር ነው የምትወዳደሪው? እያለ እንግዲህ እሷንም እንደዚያው ሲያጣጥላት ነበር ማለት ነው እና ቃሌ በአሁን ላይ የሁሉም ነገር እጅግ በጣም ብቅት ብሎታል ማለት ነው። በተለይ ሽማግሌው ራሱ በፊት እንደዚህ አልነበረም፣ አሁን ላይ ግን ሁላቸውንም ተማረዋል። ምክንያቱም እነሱ በሚጨቃጨቁት፣ እነሱ ባይመግባቡት፣ በዚያ ሁሉ ጉዳይ እጅግ በጣም በመሀል እየተጎዳ ያለው ሽማግሌው ነው ማለት ነው። እንግዲህ ቀጣይ ፓርት ቲና እውነት ያሰበችው ይሳካላታል ወይንስ ደግሞ አይሳካላትም የሚለውን እንግዲህ ሁላችንም አብረን የምናይ ይሆናል። በእርግጠኝነት አይሳካላትም ብዬ ነው የማስበው። ውድ የቻናሌ ተከታታዮች ቤተሰቦቼ፣ በያላችሁበት ሰላማችሁ ይብዛ። ለቤቴ አዲስ ሲሆናችሁ የደውል ምልክቱን በመጫን ቤተሰብ ይሁኑ። ነባር ቤተሰቦችም ስለምታበረታቱኝ እጅግ በጣም አመሰግናለሁ። መልካም ጊዜ ተመኘውላችሁ።